ማልፈልግ የሚቀርብኝ እናንተ ጉድ ይፈልጋ አኔ ወይ ወስኛሉ በቃ እና ታዲያ እኔ ልታወጪ አያገባኝ ምን ያለ ምን ታይባክሽ እናቹ ደህና ናችሁ የዜድ ቤተሰቦች ደህና ናችሁ ዜድ ነው ግን አሁንም የምትመጣው እንግዲህ ነይ ብላችሁ ይሄ ነው የመጣሁት እኔ እንግዲህ ከካሜራ ጀርባ ነኝ ውድ ቤተሰቦች እና የብዜ የአክስቱ ልጅ ናት እየመጣሁ ነው ያለችው ያው ነይ ብለውኝ ነው ዛሬ የመጣሁት እስኪ ብሬን እንደምታሰጠኝ ተስፋ ለኝ። እንደዛ ነው እኔ የታየኝ፣ ግን እፈልግሻለሁ ምናምን ሰላለች ነው እንግዲህ። እስኪ ከሷ ጋር ያወራሉ፣ ትመጣለች። ደውላለች ነበር። አዎ እኔ እና ሷ አውርተናል። እየመጣች ነው። እስኪ ቢያንስ እኔ እና ሷ ብንፈታው ደስ ይለኛል። እንግዲህ ችግራቸውን ከዛ ብናስታርቃቸው ደስ ይለኛል። እንግዲህ ፈጣሪ ያቃን። ብቻ ብሬን ካላስመለሰኝ ግን ነጭተን ነጭተን ነው የምንጠላት። እሺ አይ፣ ይመለሳል። ይሄ ተስፋ አደርጋለሁ እንደሚመለስ ተስፋ አድርጋ አይደል? አዎ ተስፋ አድርጊ። ውድ ነው ውድ ቤተሰብ ዛሬ የካሜራ ካሜራ ማን ነኝ እንግዲህ እስኪ፣ ከካሜራ ጀርባ ያለውን ነገር ነግራችኋለሁ። እስኪ እየመጣች ነው፣ ቆየች። አንድ 20 ደቂቃ፣ 30 ደቂቃ ይሆንልን። ታክሲ ዝግ ነው መሰለኝ መንገድ፣ ለዛ ነው ኦኬ። እዛ ነው በቃ ውይ እየመጣች ነው። ኧረ ቆየች። በጣም አለን። ሰላም፣ እግዚአብሔር ይመስገን። አለን። ሰላም በያቸው ውድ ቤተሰብ። እንግዲህ እንደት ናቸው? ሰላም ናቸው። የብዙዬ አክስት ልጅ ነኝ። እንደት ናቸው? ሰላም ነው። ግን ድምጻችሁን ለተመልካች ከፍ አድርጉ። ዛሬ መቼም ያው ብሪ እንድታሰጭኝ እንደሆነ ተስፋለኝ። አዎ ነው ያው በመነጋገር ይሆናል። ገብቶሻል። እና ያለውን ነገር እስቲ ድምጽሽን ግን ትንሽ ከፍ አድርጊ። ማይክ ሰበር በላይነሽ። እንግዲህ ያለውን ነገር እናውራና ያው እየቀጠልኩሽ እንድንነጋገር ነው እን ያለሽ አንቺስ? አዎ እኔ ማለት እንዴት እንደማድረግ አላውቅም። እኔ እና አንቺ ቢያንስ ብንነጋገር ነገሩ ይቀላል ብዬ አስቤ ነው። ነው፣ ልክ ነሽ። እሱማ ግን ብንነጋገር አሪፍ ነው። ግን ያለውን ነገር ዜድም አንቺ የምሆናቸው ያለውን ነገር ብትነጋገሩ ደስ ይለኛል። እና ያለውን ነገር ያው እሱ ዚህ ቀደም ታውቂያለሽ፣ ጸበል ነው ያለው እና እሱም ጥሩ ስሜት እየተሰማው አይደለም። ማለት እየተጨቃጨቁ ነው። ለሚጨቃጨቃሉ መሀላቸው ልጅ አለ፣ ገብቶሻል። እና መጨቃጨቅ የለባቸውም። እኔ እና አንቺ እንነጋገር እና የሚሆን ከሆነ ይሆናል፣ የማይሆን ከሆነ ትትተው። ለምንድን ነው አብዶ እስከሚሄድ ደረጃ ድረስ እየደረሰ መሄድ? ልጅ ገብቶሻል። ስለዚህ ያለውን ነገር እንነጋገር እና የሚሆን ከሆነ ይሆናል፣ የማይሆን ከሆነ በቃ መሀላቸው ልጅ ስላለ እኔ ነገሩን ቃለል ብያደርገው ብዬ ነው የምለው። ሌላ ነገር ውስጥ እኔ ማህበራቸው ልገባ አልፈለግኩም ነበረ። ገብቶሻል። ስለዚህ ነገሩ እየተያዘ እየከረረ እየሄደ ስለሆነ ያለውን ነገር ተነጋግረን ብንፈታው ደስ ይለኛል። እሱ አሪፍ ሀሳብ ነበር። አሁን እኮ እሷም እኮ ልክ ናትኝ። ምክንያቱም የለፋችበት ላቧ ነው። ገባሽ አይደለ? የለፋችበት ላብ ደግሞ በቃ ይቀመጥልኛም ብላ ሲያጠፋው በጣም ይከብዳል እውነት በጣም ነው የሚፈልገው ማለት ነው። አሁን እስኳ ውሳኔ መውሰን አንችልም፣ ገብቶሻል። ሊያጠፋውም ላይ አጠፋውም ይችላል ገብቶሻል። እሷንም እሱንም አቀራርበን ብናወራቸው ደስ ይለኛል። ሲቀጥል ደግሞ እሷ የምትለውን ነገር እንስማት እና ወደ መፍትሄው ብንሄድ ይሄድ ይሻላል ብዬ ነው ማሰብ ለምን፣ ገብቶሻል። እዚህ ጋር እሱ የማልወሰድኩም እያለ ነው፣ እሷም ወስዷል እያለች ነው። ስለዚህ በመነጋገር የሚሆን ነገር ነው ብየኔ ነው ማለት ነው። አዎ፣ እሱ እኔ የምለው ወስዷል። ምክንያቱም እኔ እህቷን የገባሽ ስለዚህ እንደዋወላለን እንደህትነት እናወራለን፣ ሁሉ ነገር እናወራለን፣ እዛም እያለች እናወራለን። ግን ለሱ ነው የምትልከው ገባሽ አይደለ? ለሱ ነው የምትልከው ብሩ። ስለዚህ እኔም እመሰክራለሁ፣ ገብተሻላ? ምክንያቱም እውነት ነው ይሄ ነገር፣ ውሸት ነው እንዳላ ይቻሉ ባይኔ እውነት ነው። ምክንያቱም የምትልከው እዛ በየወሩ ለሱ ነው የምትልከው፣ ገብተሻል። ስለዚህ በልቷታ ነው፣ ልክ ነው፣ በልቷታ ነው። ለቷታ ብለሽ ስም ማጥፋት ደረጃ ባን ነገር ተነጋግረን ብንፈታው ከሆነም ይሆናል ካልሆነም እንትን ይላል ገብተሻል ቢፈታ እኮ ደስ ይላል አሁን እኮ እሱ አልወሰርኩም ነው የሚለው ገባሽ አይደለ እሷ ደግሞ ወስዶባታል እሱ ደግሞ አልወሰርም ነው በጣም ጥሩ ስሜት ላይ አይደለም ከዚህ ቀደም ጸበል እንደገባ ታውቃላችሁ እሷም እያጨናነቀችው በጣም አብዶ ሊሄድ ነው ገብተሻል ስለዚህ በጣም ንትር እያላችሁት እየረብሻችሁት ነው እንዴ ብር እኮ እኔ በሷ በኩልኝ ልረዳት እረዳታለሁ በእርግጥ ነው ልክ ነሽ ያው እንዴት ነው እንደሚመጣ እኔ ሴት ልጅ ነኝ አውቀዋለሁ ከዚህ ቀደም ስለማውቀው ብሩ እንዴት እንደሚመጣ ግን በብር ምክንያት እሱ ማጣት አለብን ብለሽ ታምናለሽ አዎ እሱ እሱ አምኮ ከተባብተው ብርም ሆነ ልጁንም ሆነ በስምምነት ያሳድጉ ይሻላል እንጂ ብር እሱ አሁን ገብቶ በትዳሩ ዙሪያ ብቻ ሳይሆን እብር ላይ ነው ያላት ያለው ነገር ፎከስ ያደረገችው ማለት ነው እና ተነጋግረው እንትን ቢሉ እሱም አብዶ ጸበል ከሚሄድ ገብቶሻል እኔ ወንድሜ ማጣት አልፈልግም ስለ እውነት ነው የምልሽ ለእኔም ብር ብር የሚባለው በሂደት ይከፈላታል እንጂ እንደዚህ ቀን በቀን ሳይኮሎጂ እንድትጎዳብኝ አልፈልግም ገብቶሻል እና በብሩ ዙሪያ ያለው ነገር እንትን ብላችሁ እንዲስማሙ ብናደርግ ደስ ይለኛል አይ ቢሆንም እሱ አሁን ሙሉ ለሙሉ የሸመጠጠው ገባሽ አይደለ ስለዚህ እኔም እኮ እኛም እኮ እህታችንን እንፈልጋታለን ልክ እናንተ ወንድማችሁ እንደምትፈልጉት እኛም እህታችንን እንፈልጋታለን። ስለዚህ ይቺ ይቺ ልጅ ከትንሽ ጊዜ በኋላ ማበዱ አይቀርም ገብተሽ፣ ምክንያቱም ስንት ዓመት ሙሉ የሰራችበት ብር ነው ስለዚህ ግዴታ ወይ እውነቱን መናገር አለበት ወይ ወስጃለሁ እንኳን ቢል ጥሩ ነገር ነው። እሱ ቁሽም ጥጥ ነው ያደረገው። ገባሽ አይደለ አብዱ። እኔ አብዱ ብቻ እዛ ሀገር ብላ ነው ባንገባ ጥሩ ነው ግን እናንተ ቤት ወንድማችን ያላቸው እና መፍትሄ እንዲገኝ ነው። ስለዚህ አንቺ ደግሞ ስለ እኔ ያለውን ነገር ያለበትን ስለማቅ ነው። ገብቶሻል ደግሞ የዋጊ ተናታል እያወራ ናት ነው ጥሩ ስሜት ላይ ናት። እሱ ደግሞ ያለበትን ስሜት እኔ ስለማውቀው ነው። እኔ ጋር ነው አይደል ያለው ልጁ። ስለዚህ ያለውን ነገር ደስ ይለኛል እንጂ፣ አንቺ ተቆርቋሪ እኔ ተቆርቋሪ ሆነን ማውራት የለብንም። ለማስታረቅ መጥተን እኔና አንቺ መጣላት ደረጃ መድረስ የለብንም። ለዛ ነው ገብቶሻል። ስለዚህ በስራት እንነጋገርና የሚፈታ ከሆነ ይፈታል። እኔ ወንድሜ የማጣት አልፈልግም። ነገር ምንድን ነው በቃ ሰላም ይፍጠሩ እሱን አጨቅጭቀው፣ ከዚህም ቀደም ጸበል ገብቶ ከጸበል ጠርታ ራሱ ብዙ ጊዜ ያናግረዋለች ታውቂያለሽ። ስለዚህ ታበል ደረጃ ደረሰችውም እሷ ናት። ገብቶሻል። ስለዚህ በንግግር ማመን ደስ ይላል። እኔ በንግግር አምናለሁ። ስለዚህ ያለውን ነገር በንግግር እኮ ማመኑ ሳይሆን ማለት ነው። በንግግር አኮ አሪፍ ነው መፍታቱ። ግን እሱ እየሸመጠጠ እንዴት ነው የምትነጋገዱ? ከዚህ ሰው ጋር እንዴት ታወሪያለሽ? ልጅ ትግባቢያለሽ? የነሱ ይሻላል ብዬ ነው ማም ነው። ለምን መሰለሽ? ምክንያቱም እንዴት መሰለሽ፣ ቢያንስ እሱ ማመን አለበት። ገብቶሻል አይደለ ስለዚህ ወደ ፍርድ ቤት መሄድ ነው በቃ ያለው አማራጭ ክፈል አትክፈል ያው የየብስ ፀበል አብዶ እንደ ማረግ ነው እንጂ ችግር የለውም ብርኮ ፈጠረን ነው እንጂ አልፈጠረንም ግን እኔ የምፈልገው ስምምነቱን ነው እሱ ከማበዱ በፊት ማለት ነው እሱ አብዶ ስለሄደ ብሯን ታገኛለች ምክንያቱም ብሯ ነው የተወሰደ ስንት አመት ሙሉ የለፋችበት እለወጣለሁ እቀየራለሁ ብላ ያሰበችው ብር ነው የተወሰደበት ገብቶሻል ስለዚህ በእናንተ ቤተሰብ ጨርሱና ቤት ነገሩ ደስ ይለኛል። ገብቶሻል። ምክንያቱም ራስ ራሱና ያጠፋው እንትኑ ጥፋቱን ያጠፋው ራሱ ስለሆነ እሷ እሱ ልክነት ምንም ጥፋት የለበትም። አይ በዛን ሰዓት እኮ እኛ እነሱ መሃል አልነበርም። እሷ ናት እሱ ነው ብለን መወሰን እዚህ ጋር አንችልም። እኛ ማስማማት እንጂ አንቺ ምንም በጊዜው ድርድር ሲደረግ አልነበርንም። ተባና ማለት ሲጀመር አይገባም እኛ ለማስተራት ሞክረና ካልታረቁ ታረቁ፣ ካልታረቁ በቃ የሚሆነው ነገር እንትን ማለት መነጋገር ይችላል። ገብቶሻል እንጂ የራሱ ጉዳይ በጉልበት ሆነ በምን ያስኬደኛል ብለሽ የምትትሆነ ደሞ አንቺ ታውቂያለሽ። አይ እኔ የማስበው ብቻ እሱ ሰለሸ መጠጠቅ መጀመሪያ መኮኛ በፍቅር ጠይ ጠይቀነዋል በፍቅር አንተ ጋር አለ ወይ ብሩ ስንለው እኔ አልበላሁም ማለት ደሞ እንደበላ ደሞ እኔ ምስክር ነኝ። ገብቶሻል ምክንያቱም በዛ ሰዓት በአካውንቱ ምት ለመስማት አይቻለሁ ኒ ባይኔ አይቻ ባንክ እሱ አስጥልቀም በቀ ሱ ጋር አብሬሽ ባንክ ታወጫለሽ፣ ባንክ አላወጣም አላወጣም፣ ግን እሱ ነው የበላው እሱ ነው በቃ በሙሉ ለሙሉ። እኛም ደግሞ እህታችን እዚህ ስትጎዳ ዝም ብለን አናይ፣ ገብቶሻል ስትጎዳ እህታችን ዝም ብለን አናይም። ስለዚህ ወደሚሆነው መፍትሄ እንሄዳለን፣ በቃ እስከ ጥግ ድረስ እንሄዳለን። በቃ ሚለው ነገር እንትን ምን ብለዩ ብንነጋገር ይሻለ። እኔ አሁን እሱ ያለበት ስሜት ጥሩ ስላላደለ እሱ እንትን ለማለፍ ፈልጌ ነው እንጂ ሌላ ነገር ውስጥ እንገባለን ብዬ አይደለም። የሚያጣሁ አዎ፣ እሱ ልክ ነሽ እኮ እኔም እኮ ለጸብ አይደለም የጠበኩሽው። የጠበኩሽ እዚህ ለጸብ አይደለም ገብቶሻል። አለ አይደለም። ለጸብ እስካልሆነ ድረስ እኔ እንደውም አዲስ ነገር ይዘሽ የመጣሽ ነው የመሰለኝ እንጂ ሁልጊዜ ወሬ ወሬማ፣ ሁልጊዜ ወሬ ማምር። ተነጋግረን ነው ገብቶሻል። ተነጋግረን የሚሆነው ነገር ይሆናል ብዬ ነው እንጂ ገብቶሻል። እኔ ብሩን ይዤ መጥቼ ሰጥሻ አይደለም የቀጠርኩሽ እኮ። እኔ የሆነ መፍትሄ ያገኝሽ ነው የመሰለኝ። ገባሽ አይደለ? ሁሌ ወሬ እኔ ሰለቼ በቃ በሷ ምክንያት ወሬ ሰልችቶኛል። ስለዚህ ወደ ትክክለኛው ነገር እንሄዳለን። አሁንም ቢሆን ፍርድ ቤት እሄዳለሁ እኔ። በቃ እህቴ ቁማ ስትጎዳ ማየት አልፈልግም። ገብቶሻል አይደለ? ስለዚህ የሚሆነውን ነገር ወደ ሰው አይለያይም። ነገሮችን ብንላቸው ተነጋግረው እነሱ የሚስማሙበትን መፍትሄ ብንፈልግ ይሆንም እሷ እንኳን ብሬ ነው የምትለው። ገብቶሻል ብሬን ነው የምትለው ሳለ ተዳሯን ባታስብም እሱን ሁለቱ የወሰኑበት ምክንያት ነው። ገብቶሻን እሷና እሱ ውጭ ስትሄድ ተመካክረዋል። ሁለቱ ስለዚህ እሱ የራሳቸው ራሳቸው የኔ እንዲወሰኑ ራሳቸው ቁጭ ብለው እንዲያወሩ ለምን እንግዲህ ላንሰጣቸው አናወራም? ነው የምልሽ። እኔ በእሱ ቦታ ነኝ፣ በብዜ ቦታ ነኝ። እኔ በዜድ ቦታ አንቺ ነሽ። ተቀራርበው እንዲነጋገሩ ብናደርግ ምን መስፈሻለን? እሱ ብናደርግ ደስ ይለኛል። እኔ ማለት ካለው ሊሰጣት ምን ይችላል። ገብቶሻል። የብሉ ነገር ሳይሆን አሁን የሚያሳስበን ገብቶሻል፣ የእነሱ መስማማት ነው። በመስማማት ሁሉም ነገር ይሆናል። አዎ እሱ ይሆናል፣ ግን ሁሉ ጊዜ ምሱን ማለት ነው ሂዳ ስትጠይቀው ብሩ እኔ ጋር የለም አላከች ልዩ አሁን ሰዎች በቃ ልጁ ምን ፈቃደኛ ከሆነ ተገናኝተው እንድንነጋገሩ እንትልለዚህ ብዙ ጊዜ እኮ ተነጋግረናል። ግን ምንም እየሰማኝ አይደለም። ገብቶሻል። እኔ አሁን አንቺ ስትመጭ እንደውም ተስፋ አድርጌ ነበር፣ ምክንያቱም አንቺም ስደት ና የተሸዋን እንዴት ለፍቼ እንዲያገኘሁት ያንን ብር ታውቂያለሽ። ገብቶሻል። እና ያው ስደት ያላየ ሰው ብነግሩ ምንም ላይረዳ ይችላል። እኔ እኮ በአንቺ ወገን ነው። ገባሽ? አንደኛ ሴት ነኝ፣ እኔም ስደት ሁሉን ነገር ስሜቱን ስለማውቀው ከአንቺ ወገን ነኝ። ግን ይሁንና ያው መሀላችሁ ልጅ ስላለ ዜድ እሱ እኮ ልጁንም ራሱ አንቺ አንቺ ብቻ ነሽ እንጂ ያመንሽልኝ እሱ ራሱ እኮ ልጁንም ክዷል። እሺ ግን ለማንኛውም ግን አንቺ እጅ ስጪውና በኔ በቃ ለኔ ብለሽ እናናግረው ምን ይመስልሻል? እኔ ከዚህ በኋላ እንኳን ምንም የምሰጠው እድል የለኝም። በጣም ታግሽዋለሁ። ትግስቴም ስላለቀ እኔ ከአሁን በኋላ እንደውም አንቺን ለአንድና ለመጨረሻ ላናግርሽ ነው እንጂ ትግስት ያልቋን ገብቶሻል። ስለዚህ ነው አሁን ብሬን ነው የምፈልገው። በቃ ባይሆን ግማሽን እንኳን ይስጠኝ። እኔም እኮ ልጅ ይዤ ነው በዚህ ኑሮ ውድነት ምን ላድርግሽ? እኔስ እንደ ሴተኛ በሴት እረዳሽ እና እሱ ነገር እንተጋገዛለን፣ ግን የብሩ ጉዳይ የምትዩን ተገናኝታችሁ ላንዴና ለመጨረሻ ጊዜ ብናወራ ደስ ይለኛል። ለእኔ ለኔ ስፊ ድል ስጭ። አይንሽም ማየት አልፈልግም እኮ ነው እያለ ያለው ጭራሽ። አይ ሲጀመር ማለት ነው ልጅ ሁሉን ገርሻ ነገር አረረ ልጁ ልጁን ያላመነ ሰው ብሩን ያላመነ ሰው እንዴት ነው ሄደሽ ብሰላም ነገር ምትፈጥሩ ምትፈጥሩ፣ አሁን እንዴት እንደተገድሽ ነው? እናንቺ ሽማግሌ ሆነ ነገር እንደማብረድ አንቺ እኮ ነገር ይያያይሽ። ምክንያቱም እህቴ እኔ ጋር ነው ያለችው፣ ስሜቷን እራሴ ነው የሚመረው። ባይሆንም አንቺ እንደ ሽማግሌ እሷን ወክለሽ መናገር እኮ አትችይም። እኔና አንቺ እኮ ልናስታርቅ ነው። ለምን ትገያለሽ? ምን መሰለሽ፣ እህቴ አሁን ከውጭ ስትመጣ አለ ብላ እቀይራለሁ ብላ ለራሴ ቤት እገዛለሁ ብላ ነው የመጣችው አይደል? እሷ ግን እኔ ጋር ስታርፍ የሆነትን በጣም ነው የተሰማት። ከሷንም የተሰማኩ ይሰማናል። ገብቶሻል። ከአንቺ ይልቅ እኔ ስሜቱን አውቀዋለሁ። አረብ ሀገር ብሩ እንዴት እንደሚመጣ ገብቶሻል። ግን አሁን ገብቶሻል። እነሱ ማስታረቅ መቻል አለብን ነው እንጂ ስሜት አንቺ ጋርም እሷም ጋር ያለው ስሜት እኔም ጋር አለ። እኔም ሴት ነው የገብቶሻል አይደለ። ስለዚህ ገብቶሻል ብናናገረውና ወደ መፍትሄ የሆነ አልሆነም ብናናግረው ለአንዴ እና ለመጨረሻ ጊዜ አይ ምንም ማናገር፣ አንቺ ከኔ ጎን ነው እንጂ ከሷ ጎን መሆን የለብሽም። ገብቶሻል አይደለ? እንደማይ ስሜታዊ መሆን የለብሽም እና እኔ ባናቀረው እና እንትዲ ልሰጪኝ እና አናቀረው ብዬ ነው ማምነው። ዘይብሎ ከባድ ነው። አንቺ አይሰማ። እኔ እኮ ሞክሬያለሁ እኮ ላንቺ ብዬ እኮ ነው እስካሁንም ፀጥ ያልኩትኝ። እኔ እንጃ ትግስት አልቋን። ከዚህ በኋላ እንኳን ምን እንደምን ሁሉ አላውቅም። በጣም ተስፋ ቆርጫለሁ። ዛሬ ነገ የሚያስብለኝ ነገር አይደለም። ዝሮ ብሬ እንፈልጋለሁ ብሬ እንዲሰጠኝ ነው የምፈልገው። ከዚህ በኋላ ትግስት የለኝም። ልጅ ነው ያያዝኩት፣ ስራ እየሰራሁ አይደለም። ልጅ ልጅ ነው ቁጫልኩት። ልጅ እንዴት ትችል ስራ ወይ ልጅ ነው የያዝሽ። ብሩን ይተወውና ልጅ ነው የያዝ ልስራ

ስራ ምናምን ስለ ቢዚ ስለመሆን እና ዛሬ ራሱ ስላሳሰበኝ ነው እዚህ ድረስ የመጣሁት። ይገብሻል፣ ብቻ ከባድ ነው እንግዲህ። አላቀ እየሰማሽ ነው አይደለ? እስካሁን ጠበኳችሁ። እስካሁኑ ከእናንተ ቤተሰቦች የሆነ ነገር ጠበኩ አይደለ? ስንት ጊዜ ነው እኔ ካልኩ እ ከተናገርኩ ስንት ጊዜ ነው? አሽኩ ያልሽኩ ነው የሰማሁትን፣ በሰማው ሰዓት ነው ላገኛት ገኛት የመጣሁ። ገብተሻል አይደለ? ስለዚህ ይልሽ አንድ ነገር ልንገርሽ እስካሁን ጠብቀናችኋን እኛ፣ ገብቶሻል። በትዕግስት በጸባይ ጠብቀናችኋል። ዛሬ ስትመጪ ብር ይዘሽ የመጣሽ ነው የመሰለኝ። ስለዚህ ይዘሽ ማምጣት ነበረብሽ። ከወንድምሽ ብሩን ይዤ መጥቼ ልከፍልሽ ነበር እኔ ያሰብኩት፣ እንደዚያ ነው። እኔ ለማስታረቅሽ ሽምግልና ልንነጋገር ነው አይደል? ስንት ጊዜ ነው የምንሽመጋገለውን እኛ ስንት ጊዜ ነው እንግዲህ። እኔ እኮ ነገርኩሽ። እኔ እኮ ያሰብኩት ምንድን ነው እንደም እንደምናናገራ ዘይዶን እና እንድንነጋገር ነው እንጂ ብር ይዤ መጥቼ እንዲከፍልሽ ነበር። ትዕግስት ያልቋል፣ እናቴ የእኔ እህት ትዕግስት ያልቋል። በቃ አንድ ነገር አሁን ወስኛለሁ፣ በቃ ውሳኔ ወስኛለሁ። በቃ እነዚህ የሚባል ታሪክ የለም። እሺ እየሰማሽ ነው። በቃ ተመልካቾች፣ በቃ ይቅርብኝ፣ ተው